መንፈሳዊ ሕይወቴ ላይ ድክመት ስላለብኝ እንደው የምትለኝ የሆነ ነገር ብትለኝ ብዬ ነው እኮ ቅድም እኮ ምንም ማለት የመንፈሳዊ

እሺ ምን በተመለከተ ለአንዱ እኮ የምናገረው ሌሎቻችሁም ከሰራ ብዬ ነው። ምንድን ነው እሱ፣ መንፈሳዊ ህይወት ላይ ድካም ነው፣ አንዳንድ ነገሮች በአለማዊ ህይወት አልተሳኩም ወይስ ምንድን ነው? ድምፅሽ ግን ትንሽ ከፍ አድርጊው። ብዙ ዝርዝር ሚስጥር እንዳትናገሪ ህይወትሽን ብዙ እንዳትነግሪኝ ብለሽ ጠቅላላ ያለ ነገር አይ በመንፈሳዊ ሳይሆን በቃ በመንፈሳዊ ሳይሆን ከዛሬ ሰባት አመት ፊት የደረሰኝ ነገር በቃ ነው ይቆረቆረኛል። እሺ፣ ቆይ ፎሎ ላርግሽ እና ይሄ የግልሽ ታሪክ ስለሆነ በምንድን ነው እንትኑ ማለት በሀዘን ደርሶብሽ ነው? ጠቅለል ያለ ነገር ብቻ የሆነ ሀሳብ ሲሽኝ ውስጥ እንዳገቢ ፕሊስ። አይ እኔ ጌና የአስራአራት ሜሊ ያለው ነበር ያገባው። ከዛ በኋላ የደረሰ ነገር እ እሺ እእ ገብቶኛል በቃ ጥሩ ዝርዝሩን በውስጥ እናወራለን። ዝም ብዬሽ ጠቅ ጠቅለል ያለ ነገር ግን ልንገርሽ፣ እሺ፣ አሁን ለሚሄድ ይኸውልሽ፣ እህት አለ አንዳንዴ በሕይወትሽ የሚሆኑ ነገሮች ከሆኑ በኋላ የማትለውጫቸው ነገሮች ነገሮች አሉ እነሱን ይዞ እነሱን አሁንም አሁንም እያመጡ ደጋግሞ ወደ ሕይወት ማምጣት ሕይወትሽን አይጠቅመውም። ኦኬ ብዙ ነገር አልፎ እዚህ ደሰሻል። ዛሬ ነው ዛሬ ዛሬ ቆመሻል። ዛሬ ደግሞ ራስሽን የምታስተያከይበት ነገሮችን የምታስተያከይበት ቀን ነው። ብዙ ጊዜ በሕይወታችን የሆነ ነገሮች ያልፋሉ። በቃ አንቺ ብቻ አይደለሽም፣ ብዙ ሰው ብዙ ነገር ያልፋል። በጣም አንቺ ከዛሬ ምናምና በፊት አለፈ፣ ያለፈው ነው አሁንም እየረበሸሽ ያለው ዛሬ ላይ ደግሞ የሚፈተኑ ደግሞ አሉ። ዛሬ ደግሞ ፈተና ውስጥ የሚያልፈው አሉ። በዚህ ሰዓት አመቱ ሙሉ ደግሞ ለረጅም አመት ደግሞ ያለመቆም ፈተና ውስጥ ያሉ ሰዎች አሉ። ኦኬ ዛሬ ደግሞ እንደ አዲስ የሆነ አዲስ አንዱ ሲሻገሩ ደግሞ አንዱ የሚመጣባቸው አሉ። ኦኬ አይሹ ህይወት ልክ እንደዚህ በቃ በዚህ የተሞላሽ ናት። ስለዚህ ምንድን ነው የሚሻለው ሲባል ህይወት እንደዚህ ከሆነች ህይወት ውጣ ወረድ የሞላባት ከሆነች ህይወት በብዙ ነገሮች ውስጥ የምናልፍባት ከሆነች የአንቺ ብቻ ካልሆነ የኔም፣ ችግር የንግሥትም ችግር የቲጅም፣ እዚህ ያለ ነው ሰዎች ሁሉ ጠቅላላ ችግር ከሆነ፣ ስለዚህ ምንድን ነው ቀጥሎ መፍትሄው ማለት ነው? መበርታት፣ መጠንከር። ባይዘወይ መጠንከር። ቅዱስ ጳውሎስ ምናለ መሰለሽ፣ ያለፈውን ነገር ትቼ ለወደፊቱ ላለው ክብር፣ ለወደፊቱ ላለው ጸጋ፣ ለተዘጋጀልኝ ክብር፣ ለሚጠብቀኝ ህይወት እጄ እንዘረጋለሁ ብሏል። አሁን ያለፈው አልፈዋል። በቃ ያለፈው አልፈዋል የሚለው ንገሩ ራስሽን፣ አሁን እጅሽን መዘርጋትብሽ ለወደፊቱ ነው። ለወደፊቱ ስትዘረጊ ያለፈው እየመጣ ተጽዕኖ ይፈጥርብሻል። አዎ ይፈጥርብሻል፣ ግን አሁንም ወደፊት መዘርጋትሽ እንዳታቆም። ኦኬ። አሁን ትልቁ በህይወታችን ላይ የተቸገርን ያለ ነው። እኔም፣ አንቺም፣ ብዙዎቻችን ያለፉ ነገሮቻችንን ጉትት እያደረግን እያመጣን ወይ እነሱ እየመጡ አሁን ያለውን እንቅስቃሴያችን ይገድቡብናል። ስለዚህ የሚሻለው ምንድነው? ጭክን ብለሽ ጥንክር ብለሽ አዲሱን ምዕራፍ መጀመር ነው። እግዚአብሔር ጊዜና ዕድሜ ከሰጠሽ፣ ኦኬ ብዙ በሕይወትሽ ላይ ጻፍሳቸው። በሕይወትሽ ላይ ያለፉ ልክ እንደ መጽሐፍ ሊወጡ የሚችሉ ሕይወትሽ አሳልፈሻል። አምናለው፣ ታስታውቂያለሽም ከድምፅሽ ብዙ ነገር ውስጥ አልፈሻል። አሁን ደግሞ ዕለት ዕለት ጌታ እግዚአብሔር ዕድሜ ስለሰጠሽ ዕለት ዕለት አዲስ ነገር የምጽፊበት ቀን ነው። ዛሬ አዲስ ቀን ነው። ስለዚህ አዲስ ነገር መጻፍ አለብሽ። ቢወት ይችላል ያለፈውን ነገር ለትምህርት ሰጁ ኦኬ። አትለው ውጩማ አሁን እኮ አንድ ማወቅ ያለብሽ ነገር ያለፈውን ነገር ብታመጩ ምን ልታረጊው? ልትማሪበት ከሆነ አምጪው። ይሄ ነበር ያለፈው፣ አሁን ቀጥሎ ደግሞ ይሄን አረጋ ልትበት ከሆነ በጣም ፐርፌክት፣ አሪፍ። ግን ያለፈውን ነገር ይዘሽ መተሽ የዛሬውን ነገር ካስቆመሽ ለዛሬው ነገር እንዳታደግ፣ እሺ ባርጎ እጅሽን ካሰረሽ፣ ይሄ ትክክል አይደለም። ምክንያቱም ምን ጥቅም አትለውጭውማ፣ ምንም አትለውጭ። ያለፈው አልፏል፣ በቃ አለቀ። ስሙ ራሱ ያለፈ ተብሎ ይወራል። እሺ የሚመጣውን አይደለም እያወራሽ ያለሸው። ስለዚህ እህቴ በምንም መልኩ ብታልፊ፣ በምንም ነገሮች ብታልፊ፣ እያለፈ እያለፈ እያለፈ እያለፈ እዚህ ደርሰሻል። መቼም በህይወትሽ ላይ መከራ ብቻ አልመጣም። ደግሞ የበረከት ጊዜዎችም ነበሩ። የደስታ ጊዜዎችም ነበሩ። ደግሞ እግዚአብሔር ያመሰግንሽበት ጊዜም ነበረ፣ አይደለ ሰሊ አይደል? አሉ፣ ብዙ አሉ አይደለ? መከራ ብቻ አይደለም የሚወት አይደለ? ደግሞ የደስታ የሳቅም የበረከትም እግዚአብሔር ይመስገን፣ አላማ የተሳካ ብለሽ አታውቂም? ኧረ እግዚአብሔር ያጎደለኝ ነገር እግዚአብሔር በቃ ብዙ ደግሞ ተደርጎልሻል። ሰውነንና ግን እንዲያው ችኮላ አለብን፣ ስሜታዊነት አለብን። የጎደለንን ብዙ ጊዜ አግዝፈን ያለን ችግር የለውም ኖርማል ነው። የሚረብሽሽ ግን ያሉሽን በረከቶች የሚያስረሳሽ ከሆነ በሕይወትሽ ላይ ያሉትን በጣም ደስታ ጊዜዎች፣ የበረከት ጊዜዎች እጥፍ እጥፍ እያደረገ ጭልምልም የሚያደርግብሽ ከሆነ ኔጌቲቭ ነገር ብቻ እንዲሁ ያልተሳኩት የጎደሉትን ነገር ብቻ እየመጡ የበረከቶችሽን የሚያሰሱሽ ከሆነ ያ ያ ትክክል አይደለም ያ ሁሌም እንድትነጫነጪ በቃ እንድታማርሪ በጣም እኮ ብዙ በረከት እኮ ገና ይቀርሻል እኮ ወይ እስከ ኖርሽ ድረስ ያልደረሽባቸው ብዙ በረከቶች አሉሽ አንቺ የምታቂው የደረሽባቸውና የተደረጉልሽን በረከቶች ነው አይደል ገና ያልደረሽባቸው ብዙ ጸጋ ብዙ በረከት እግዚአብሔር ላንቺ አለ ብቻ እግዚአብሔር ድመይስጥሽ ብቻ እግዚአብሔር ጊዜና እድሜ ጤና ይስሽ እንጂ በጣም ብዙ የተዘጋጀልኝ ጸጋ አለ። በዛው ልክም ደግሞ ፈተና ይኖራል። ምንም የተለመደ ነው። በቃ አልጋ በአልጋ አይደለም። ዓለም ውስጥ ነው ያለ ነው። ሰይጣን የሚባል ክፉ ነገር አለ። በተለይ በመንፈስ ያው ስንበረታ፣ በዛም በዚህም በስጋም በነፍስም ፈተና እያመጣ ጎሸም ጎሸ የሚያደርገን ነገር ይኖራል። አንዳንድ ደግሞ ከእግዚአብሔር ያለን ኮኔክሽን ስናቆመ ደግሞ ራሱ ቆንጠጥ የምንደረግበት ጊዜም አለ። ስለዚህ ህይወት በዚህ ሁሉ ውስጥ የተሞላሽ ናት። የዓለም ነገር ደግሞ እንደምታየው አይሞላም። እርግጠኛ ኔ ከሀገር ስትወጪ እመለሳለሁ ሰርቼ ምናምን ብለሽ ያቀድሻት አመት አለች አሁን እሱን አመት ነው እየኖርሻለሽው አይደለም። ሁለት ዓመት በሁለት ዓመት በሶስት ዓመት ቤት እሰራለሁ ኢትዮጵያ እመለሳለሁ ብለሽ ይሄን አስር ዓመት ሆኗል እዛው ያለሽበት ሀገር በቃ ለምን አትሞላም? ማለት ዓለም ሞልት አታውቅ መኪና ስቲ ሌላ መኪና ይሻል። ቤት ስቲ ቤቱ ላይገዛም ይችላል። ገንዘብ ስቲ ገንዘቡ ላይጠራቅም ይችላል። ገንዘብ አጠራቅ አጠራቅማሉ ስቲ ቤተሰብ የሆነ ነገር ያመጣና ተታመመ ወይ የሆነ ነገር ተፈጠረ ገንዘብሽ ይጎላል። በቃ ህይወት እንደዚህ ናት። ፐርፌክት አይደለችም። እንዲሁም ፐርፌክት ስቶ ልትፈሪያት ይገባል። ህይወትሽን ይሄ ወጣ አማን እንዲሁም መሰልሽ በቃ ይሄ ያለው ውጣ አውረዱ ዩ ኖ ስትራግል ማረጉ በቃ ይሄ ፋይት ማረጉ ይሄ ምንድን ነው? መጠንከሩ ከህይወት ጋር በቃ ይሄ እንትኑ ድብድቡ፣ ቻሌንጅ መዳረጉ ነው በጣም የህይወትን ጣዕም የሚሰጣት። እና በዛ ሁሉ ውስጥ ግን እግዚአብሔር ከበረከት አላጎደለሽ። በዚህ ሁሉ ውስጥ ግን እግዚአብሔር ጸጋውን፣ በረከቱን፣ ጤናውን ሰጥቶሻል። የሚገርምሽ ነገር በዚህ ሰዓት እኔ እና አንቺ እንደዚህ ተንደላቀን በምናወራበት ሰዓት በዚህ ሰዓት በብዙ መከራ ውስጥ የሚያልፉ ሰዎች አሉ ደቂቃ እየቆጠሩ ያሉ ሰዎች አሉ ትሞታላችሁ ተብለው አይደል? ሐኪም ቤት ተኝተው በዚህ ሰዓት ቤተሰብ እየመጣ የሚሰናበታቸው አሉ። በቃ የመጨረሻ የቀራችሁ ሰላሳ ደቂቃ ነው፣ እቀፏቸው፣ ሳሟቸው፣ አጠገባቸው እጃቸውን ያዟቸው ተብለው በጣም እልፍ ሚሊዮን የሚሆኑ ሰዎች ሆስፒታል ውስጥ አሉ። እሺ ከዚህ ሁሉ ጊዜ ይጠብቆሻል። ጻድቅ ስለሆን አይደለም፣ ቅዱስ ስለሆን አይደለም፣ እንዲሁ በጣም የተለየ ቅድስና አይደለም፣ ለእኛ ስለሚያዳለም አይደለም። በቃ እግዚአብሔር እነሱን በዛ መልኩ ይጠራል። አንቺን ደግሞ ከነሱ እንድትማሪ አንቺን የተሻለ ነገር ሰጥቶ አመስጋኝ እንድትሆኝ ደግሞ ያረግሻል። እነሱም እኮ አመስጋኝ ነበሩ የሆነ ጊዜ ላይ አይደል? የሆነ ጊዜ ላይ አመስጋኝ ነበሩ። በቃ ተራቸው ደረሰ፣ ደግሞ ወደቁ። አንቺም ታመሰግኛለች። ዛሬ ተራሽ ይደርሳል፣ አትወድቅያለሽ። ደሞኔም ደግሞ እኔም አመሰግናለሁ። አንቺን አይቼ ተመስገን ጌታ ሆይ ጊዜ እድሜ ስጠኝ። ደግሞ እኔ እንደውም በተለይ ይወድቃለሁ ስለዚህ እህት አለም ምንም ነገር ውስጥ ለፊት ሁሌም እንደምናገረው ለሌሎቹ እህቶቼ አዲስ ነገር አልመጣም። ቢዮትሽ ያን ይዘሽ መልሰሽ መልሰሽ መልሰሽ አትንገሪው። ያለፈው አልፏል። አዲስ ምዕራፍ ጀምሪ። ኦኬ፣ ከትናንቱ ስህተትሽ ተማሪ። አውቀሽም ይሁን ሳታቂ የመጣ ነገር ካለ ኢትስ ኦኬ፣ አልፏል በቃ። በልጅነታችን በብዙ መልኩ ስህተት እንሰራለን፣ በቤተሰብም ተጽዕኖ ይሁን በራሳችንም ፍላጎት ይሁን ምናምን ብዙ ነገሮች እንሰራለን። በቃ አለፉ፣ ተመስገን ይኸው አለፉ እያልን እኮ እናወራቸዋለን እግዚአብሔር ጊዜ ስለሰጠን አይደል የምናውረው። ስለዚህ በቃ አልፏል። አሁን ምን ላድርግ፣ ምን ልማር፣ ምን ላስተካክል፣ ከባለፈው ምን ደግሞ የተሻለ ነገር ላድርግ? የባለፈው ተመስገን ለበጎ ነው። ትምህርት ቤት ሆኖኛል፣ አልፌበታለሁ። ዛሬ ደግሞ አዲስ ምዕራፍ ምን ላድርግ እ ስለዚህ እሱን ብለሽ ማስብ እንዳልኩሽ ለነፍስሽ ሰላም የሚሰጣትን እረፍት የሚሰጣትን ነገር፣ ጸሎቱን፣ ጾሙን፣ ሚስጥራቱን፣ ነዳያን ማርገዙን፣ የተቸገሩትን መርዳቱን ብቻ ነፍስሽን ቢዚ አድርጊያት። አንዳንዴ ስራ መፍታትም ሀሜተኛ ያደርጋል፣ ጭንቅላት ላይ የማይረቡ ሀሳቦችን አይመጣል። ታውቂያለሽ? በቃ ዝም ብሎ ስራ መፍታት፣ ዝም ብሎ ቁጭ ማለት፣ በቃ ዝም ብሎ አንድ አይነት ነገር ህይወት ላይ ማድረግ ያለፉ ነገሮች እየመጡ ራሱ ተስፋ እንዲያስቆርጥን ያደርጋሉ፣ ትናንት ምናምን እንድንል። ስለዚህ በህይወትሽ ላይ አዳዲስ ነገሮች አርጊ። በቃ የትጋት አሁንም ትጊ፣ አሁንም እየተጋሽ እየተጋሽ አዳዲስ ነገሮች አምጭ፣ ይ ቢዚ አድርጊያት። ህይወትሽ በመንፈሳውን ባለመ መልካም ነገሮች እያስተማርሽ እያደረግሽላት ለነፍስሽ ቢዚ አድርጊያት። ወደ ጌታ እስክትይ ድረስ ፈተና አለ አለ ጌታ ግን ምን አለ? በቃ ይዟችሁ ፈተና አለባችሁ በዓለም ሳላችሁ መከራ አለባችሁ፣ ግን ደግሞ አይዟችሁ ብሏል። ጌታዬሽ እኔ አግዛችኋለሁ ብሏል። እኔ ድል እንዳረኩት እናንተም ድል የምታደርጉበትን ኃይል ሰጣችኋለሁ ብሏል። ደግሞ ሰጥቶናል። እሱ ምን ይባላል መሰልሽ ቃለ እግዚአብሔር፣ መንፈሳዊ ህይወት፣ መንፈሳዊ ትምህርት፣ የአባቶቻችን ምክር፣ መዝሙር ማዳመጥ፣ ጾም፣ ጸሎት፣ ሰጊድ፣ ኦኬ ቃለ እግዚአብሔር ማንበብ ደግሞ ይሄ በመንፈሳዊት ትሽ ያለው ነው ምልሽ። ከቅዱስ ቁርባን በተለይ አለመራቅ በተቻለ መጠን። በአለማዊ ደግሞ ባለው ደግሞ አዳዲስ ነገሮች ቅድም እያል ነበረ። ጂም ሄድ ካለብሽ ከውሄድ ጂም ሂጂ ኖ፣ ወክ ማድረግ ካለብሽ ወክ አድርጊ። ስፖርት መሳክ ካለብሽ ዝም ስፖርት። ቤት ውስጥም እኮ ስፖርት ይሰራል። ቤት ውስጥም እኔ ስፖርት ባይዘወይ፣ አሁን ሳውዲ እያለው ሳውዲ ኖር ነበረ አንድ ሁለት ዓመት ኖር ያለው እና ውሃ ነሳ ነበረ። ክብደት አድርጊ ውሃ እያነሳው ለእኔ ጂሜ ቤቴ ነበረች ነው በቃ ለራሴ ጊዜ እሰጣለሁ። እህቶች የሚከለክላችሁ ነገር የለም። ባይዘወይ ቤት ውስጥ ስራ ከሰራችሁ በኋላ የሆነ ሰዓት ስታገኙ ዱብ ዱብ በሉ፣ ዘጥ ዘጥ በሉ፣ ተንቀሳቀሱ። በቃ ኤክሰርሳይዝ ስሩ። በጣም አሪፍ ነው እሱ ነገር። ባይዘወይ መጽሐፍ አንብቡ፣ ሻያችሁን አፍሉ፣ ቡናችሁን ያዙ፣ መጽሐፋችሁን ገለጥ። መንፈሳዊ መጽሐፍም ከሆነ አንብቡ አለማዊ መጽሐፍም ከሆነ አንብቡ። በቃ ጸሎታችሁን አድርጉ ተኙ። ደግሞ አዳዲስ ነገር በህይወታችሁ ላይ ልማድ አምጡ። አሁን ብዙ ጊዜ ያለፈ ነገር እየመጣ የሚረብሸን አዳዲስ ነገር ህይወታችን ላይ ልማድ ስላላመጣን ነው። ያው የትናንቱ ከዛሬ 14 15 ዓመት በፊት የነበረው ጭንቅላት ይዣለሁ። ያን ጭንቅላት ወይ ተምሬ አላሳደግኩት፣ ወይ አንብቤ አዲስ ነገር አልሰጠውት ያችሁ። ስለዚህ አንዳንዴም በቃ የራሳችን ልማዶች የራሳችን ውሎች የድሮውን ስህተቶቻችንን ጎትታ ያመጡብናል። ወይ ደግሞ ጭራሽ እንረሰዋለን የድሮ ማንነት። ምክንያቱም ለአዲሱ እጃችን እንዘረጋለን፣ ለአዲሱ አእምሯችንን ክፍት እናደርጋለን። አዲስ ነገር ሲገባ አሮጌው ነገር ይወጣል። ታውቃላችሁ፣ የሆነ ኩባያ ውስጥ ቆሻሻ የሞላ ኩባያ ከሆነ ቆሻሻ ውሃ ያለበት ከሆነ ውሃ ስትጨምሩ፣ ዝም ብላችሁ ንጹህ ውሃ ስትጨምሩ ቆሻሻው እየወጣ እየወጣ እየወጣ እየወጣ መጨረሻ ላይ ንጹህ ውሃው እየሞላ ይመጣል። በቃ ልክ ያንን ነገር ተከተሉ። በፈተና በተለያዩ ስህተቶች ያለፈ ጭንቅላታችንን አዲስ ነገር ጨምሩበት፣ ንጹህ ነገር ጨምሩበት። ዘፈን ከሆነ መዝሙር ጨምሩበት፣ አሁንም መዝሙር፣ መዝሙር ዘፈኑ እየወጣ እየወጣ እየወጣ ይመጣል። ስድብ ከሆነ መልካም ነገር በመናገር ጨምሩበት፣ ጨምሩበት። የስድብ መንፈስ እየወጣ ሐሜት ከሆነ አሁንም ሐሜቱን እየተዋችሁ ኦኬ፣ ከሐሜት ተቃራኒ የሚሆን እየወጣ ይመጣል። ስንፍና ከሆነ ስንፍናችሁን በብርታት አለማንበብ መጽሐፍት አለማንበብ፣ አለማጥናት፣ ቃለ እግዚአብሔር አለማንበብ በማንበብ ተኩት። በቃ አለቀ። ጊዜ ስጡ ለራሳችሁ፣ ኤክሰርሳይስ አርጉ ነው ትሄን ነው። በተለይ እስፖርት በጣም ጥሩ ነው። ሜንታሊ ይጠቅማችኋል፣ በደንብ ነው የሚጠቅማችሁ። ሪፍሬሽ ታረጋላችሁ። መንፈሳዊነት ስፖርት መስራት አይከለክልም። መንፈሳዊነት ለራስ ይሄ ወክ እያደርጉ ከራስ ጋር ሀሳብ ማውጣት፣ ከራስ ጋር እቅድ ማውጣት አይከለክልም። መንፈሳዊነት ባይዘዊ ብልህነት ነው። ጥበበኛና ጥበበኛ መሆን ነው። እና ጥበበኛ ሁኑ። አይዞሽ፣ ዓለም ይስተካከላል፣ ያልፋል። ብዙዎች አልፈውታል፣ አንቺም ታልፊዋለሽ። ግን በቃ ያለፈውን እንደማታስተካክየው ግን ትምህርት እንደሆነ አሁን ደግሞ እግዚአብሔር ዕድሜ ከሰጠሽ መጽሐፍ ቅዱስ እንደሚለው እግዚአብሔር ብንኖር አይደለ እንዲህና እንዲህ እናደርጋለን አለ የሚለው ስለዚህ ብኖር ብለሽ መጽሐፍ አዘጋጅ ይዘ መጽሐፍ አዘጋጅና የሆነች አጀንዳ ዲያሪ ይባላል የዲያሪ ልምድ ካለሽ አለቅ ዲያሪ የሆነች አጀንዳ አዘጋጅና እቅዶች ለምሳሌ የሳምንት እቅዶች አውጪ እግዚአብሔር ቢፈቅድ ብለ ጻፊው ከላይ እግዚአብሔር ቢፈቅድ ብለሽ ይሄን አደርጋለው፣ ይሄን አደርጋለው፣ ይሄን ጻፊው። ምን በቃ የምታቀጁን የምታስቢው፣ እርግጠኛ አንድ ሰው መቼም በእግዚአብሔር ቢፈቅድ ብሎ ሀሜት አማለው፣ አንዱ ለሰው ሰድባለው፣ ዛሬ ደግሞ እስቲ አንድ ሜቢ ስልክ ደውዬ ንግስትን አማት አለው ብሎ መቼም እግዚአብሔር ቢፈቅዱ ላይ ጽፍም አይደል። ስለዚህ እግዚአብሔር ቢፈቅድ ብለሽ አንድ መጽሐፍ አዘጋጅና፣ እግዚአብሔር ቢፈቅድ አንድ በጸሎት ቀኔን ይጀምራሉ። እሺ እግዚአብሔር ቢፈቅድ ሁለት ዛሬ ወይ አንድ ሰው ሄጄ ሐኪም ቤት ጠይቃለሁ። እግዚአብሔር ቢፈቅድ ሶስት ዛሬ እናቴ ጋር ደውላሉ፣ አባቴ ጋር ደውላሉ፣ ወንድሞቼ ጋር ደውላሉ፣ እጄ ጋርም ደውላሉ። አላቅም እንትናችሁ። እግዚአብሔር ቢፈቅድ ዛሬ ቃለ እግዚአብሔር ማቴዎስ ወንጌል አነባለሁ። ጻፉት ይህንን። ከዛ ልክ ቀኑ ማብቂያ ላይ ልክ ወደ ማታ ከመተኛታችሁ በፊት ቼክ አድርጉት፣ የቱን አሳካው የቱን አይሽ አሁን ይህ ምን ያደርጋል? አሪፍ ልምምድ፣ አዲስ ነገር በህይወትሽ እየመጣ ያላሳካሽበት ምክንያት ደግሞ ጻፊው ስንፍና ከሆነ እውነቱን ንገሪው ስንፍና። ያሳካሽው ነገር ካለ እግዚአብሔር ይመስገን፣ እግዚአብሔር ርቶኝ ያሳካው ብለሽ በጎን ጻፊበት። ያላሳካሽ ነገር ደግሞ ነገ ደግሞ ለማሳካት አቅጁ ድጋሚ። አይሽ እንዴት እንደሚሆን በቃ ከተለመደው የህይወት እሳቤሽና የህይወት ሂደትሽ እየወጣሽ እየወጣሽ ጥበበኛ አስተዋይ ዘዴኛ እየሆንሽ ትመጫለሽ ማለት ነው። ብርቱ ሴት እየሆንሽ ትመጫለሽ። እግዚአብሔር እዳሽ። እንግዲህ ይሄን ሞክሪ። ይሄ የእኔ እይታ ነው። በአንቺ ደግሞ ህይወትና በአንቺ ልክ ደግሞ አድርገሽ ሰፊውና ልበሹ የነገርኩሽ። አሜን አሜን። በርቺ። እግዚአብሔር ሁላችሁም በርቺ በሏት እግዚአብሔር ይርዳሽ በሏት። ፍቅራችሁን ግለጡ። ወይ ዛሬ ጎደለኝ እኮ የለም ግን፣ ሀያ አንድ አመት ሁሉም ነገር እግዚአብሔር ሰርተውልኛል። ግን በቃ ይሄን ያለፈው ነገር ትዝ ሲለኝ ሁል ጊዜ ማልቀስ፣ እዚህ ሳውዲ አረቢያ ከመጠን ምት ግን አራት አመት ሙሉ በቃ ማልቀስ ነው። ምንም ጥቅም ነገር የለኝ ሰው የጎደለኝ ነገር የለም። መኪናም ሆነ ቤትም ሆነ እግዚአብሔር ይመስገን ሁሉም ነገር አድርገውልኛል። ግን ደቅ ደቅ ዳውቂ ሰልዬ ሆነ ምንም ይከፋል። ተ እሱን በቃ ደግሞ እሺም አትንገሪው። ለራስሽ ደግሞ አሁን እኮ ተስማማል። አሁን ምን እንደምታደርጊው አጀንዳ ታዘጋጃለሽ። እቅድሽን አውጪ። በቀን ላይ ይሄን እናሳካለሁ። ጭንቅላትሽን ቢዚ አድርጊው። በዕቅዶችሽ በአላማዎችሽ ቢዚ አድርጊው። መጽሐፍሽን ገለጥ አድርገሽ አሁን ደግሞ ቀጥሎ ይህን ጸሎት አርገሻል እንቅፊሽ፣ ተነሳሽ ስራ ሰራለሁ፣ ሰራሽ አያሹ ከዛ አሁንም ከሰራ ከሰራሽ በኋላስ ሜይ ቢ ስፖርት መሳ ከሆነ ስፖርት ሰራለሁ፣ ስፖርት ቼክ። ከዛ ደግሞ ገብቶ ቃለ እግዚአብሔር ማዳመጥ መማር ከሆነ አኬጋ ከሆነ አኬጋ መማር ቼክ፣ አያሹ ከዛ ደግሞ ማታ ደረስ አይደል፣ ማታ ሲደርስ፣ ኦኬ ማታ ላይ ወይ ማቴዎስ ወንጌል አነባለሁ ከሆነ ማቴዎስ ወንጌል ማንበብ ቼክ። እሱን ከዛ ከመታያቸው ላይ ጸሎት አደርጋለሁ፣ ጸሎት አሹ እንደ ጭንቅላት ሲሆን ቢዚ እንደሆነ አሁን በዚህ ውስጥ ሌላ ነገር ማሰብ ትችያለሽ? ሰሊ ትችያለሽ። ሞክሪ ሞክሪው፣ በቃ እንደዚህ አገሽ ሞክሪው። ከዛ እንዴት እሺ እኔ በቃኝ ትጂ በእውነት ነው የምልሽ። በቃኝ ነገራችን ላይ በጣም የሚገርመው እኔ የከፈትኩበት አላማ ቤቱን፣ በዚህ ራሱ በጣም መማር ትችላላችሁ። እንደዚህ ትምህርት እናገኛለን ብዬ አለም የከፈት ነበር እና ይኸው እንደዚህ ተማረን። ስለዚህ አትጨነቁር አዎ፣ በሉ እፎይ ጋ እንግዲህ አሟሙቁና ከዛ ይቅርታ። ዲያቆን ዲያቆን መዝሙር ሰላም ሰላም፣ እግዚአብሔር ከኔም ከእናንተም ጋር ይሁን። ተወዳጅ እህት ወንድሞቼ በውስጥ ላውራ እችላል ይመስለኛል፣ አይደል አሁን ምናልባት ወደዛ ወደ ትምህርቱም እኔ ይስላል በዛ ባወራ ደስ ይለኛል። ወንድም አለ እሺ፣ እሺ እናውራለን። ግን አንድ ነገር ልናገር ፕሊዝ። ባለፈው አሁን በውስጥ አንዳንዴ እርዳኝ የምትሉ ሰዎች አላችሁ። እንደዚህ አሁን ወንድም ያንተን እያልኩ አይደለም፣ ምሻደር እንዲያው በውስጥ ላውራ ስላልከኝ ትዝ ስላለኝ ነው። ቤተክርስቲያን ለማሰራት ገንዘብ አሰባስብልኝ፣ እንደዚህ ስለሆንኩኝ ገንዘብ አሰባስብልኝ ትሉኝ አላችሁ። እኔ አሁን እሱ ነገር አቁሜያለሁ፣ ምክንያቱም በጣም ስድብ ነው ያተረፍኩት በጣም ብዙ ትችትን ያተረፍኩት። በቃ ብዙ ፈተና አለው ገንዘብ መሰብሰብ፣ እና አቁም ያለው ፕሊስ በውስጥ ምጽፉልኝ። ይህን አጋጣሚ ጠቅሜ እንዲሆን ልናገር፣ በቃ ተረዱኝ። እሺ አራት አመት ሙሉ ገንዘብ አሰባስቤ የታመሙ ሳስታክ ሳሳክም የታሰሩ ሳስፈታ ምናምናም ነበረ እያንዳንዷ ገንዘብ ማሰባሰብ። እኔ ምስጋና አልፈልግም፣ ግን ፈተና ነው የበዛው በጣም በጣም ብዙ ፈተና ነው የበዛው። ሰዎች እንዲረዱኝ እንዳይረዱኝ አይደለም፣ ግን ፈተና በዛው። በቃ ከኪሴም ራሱ አውጥቼ የምረዳበት ጊዜም ነበረ። ምክንያቱም ሰዎች ቃል ይገባሉ ዞር ይላሉ፣ ቃል ይገባሉ ዞር ይላሉ። ስለዚህ ብዙ ብዙ ብዙ ከራሴ እንኳን አጉድዬ ከቤተሰቤ አጉድዬ ብዙ ሰው እረድቻለሁ። አሁን ደግሞ ገንዘብ ማሰባሰብ ገንዘብ ማሰባሰብ እና መርዳት ደግሞ ሌላ ትርጉም እየያዘ መጥቷል። ስለዚህ በተቻለ መጠን በቃ እሱን የምትጠይቁኝ ሰዎች ፕሊዝ፣ በቃ በመልካም እየታየም ስላልሆነ ሌላም ክፉ የሆነ ሐሜት እና ወሬም ሰዎች ለራሳቸው ዓላማ እያጣመሙት ስለሆነ ከዚህ ሁሉ በቃ ትምህርት ብቻ ነው የሚያገናኘን እኔና እናንተ። ልትቀየሙ ልታዙበ ትችላላችሁ። ምንም ላደርግ አልችልም። አንዳንዴ ሰው ራሴን መስመር ማስተካከል አለብኝ። ፕሊስ ፕሊስ፣ በይሄን ነገር የምታመጡልኝ ሰዎች እኔ ለጊዜው አቁሜያለሁ። ፊትለፊት እየነገርኳችሁ ነው ያለሁት። በቅርብ እንኳን ለወንድማችን አቡ በነበረው ምን ያህል ፈተና ውስጥ እንደገባው አይታችኋል ብዬ አስባለሁ። ምን ያህል መከራ ውስጥ እንደገባው ቅንነት ብቻ መልካምነት ብቻ ከሚል በሚደረገው ነገር ማለት ነው እና አሉ ብቻ ፈተናዎች አሉ። እንዲህ ነው እንዲህ ነው ብዬ እኔ ብዙ ጊዜ ይሄ ፈተና አለ ይሄ ፈተና አለ ብዬ ማውረት አልፈልግም፣ እንደምታውቁት። ምክንያቱም ምንም ጥቅም የለውም። ምን እናንተን ለማድከም እናንተን ልባችሁን ለማሳዘን ነው? ስለዚህ እርዳታ ምናምን የምትፈልጉ ሰዎች ይኸው ፕሊስ፣ በቃ ሌላ ሰው አናግሩ። ኢቭን ባለፈው ምን አይነት ነገር ተፈጠረ በጣም ያዘንኩበት ነገር ልንገራችሁ እና ለእናንተ ትምህርት ስለሚሆን ማለት ነው። አንድ ሰው እርዳኝ አለኝ ማለት ነው። ገብቶ አይ አሁን ላይ እርዳታ አቁሜያለሁ እና ፕሊዝ በቃ አታስጨንቁኝ፣ በቃ ይቀርታ አልኩኝ። ከዛ የአቡ ነገር ሲመጣ አቡን ስለማቀው አራት ዓመትም አብሮኝ ስለነበረ አቡን ረዳን ማለት ነው። ትዝ ይላችሁ እንደሆነ እርዳኝ ብሎኝ የነበረው ሰው አይ አይሆን አልችልም ያልኩ ሰው ሌላ ቤት ገብቶ ይኸው እኔን እርዳኝ ስለው ትቶ አቡን ረዳ። ለእኔ እኔን አያከብረኝም አያወደኝም እሱ ግን በቃ በታዋቂነት ብሎ ሰማሁት ማለት ነው። ለካ ሊፈትነኝ ነበር የገባው። እንደዚህ አይነትም በቃ በጣም ክፉ አላማ ያላችሁ ሰዎች አላችሁ እና የዋህነት የጠቀማችሁ የራሳችሁን ክፋት የምታደርጉ እኔ አልገባኝም በምን ሞቲቭ እንደምትመጡ ነው። ምን እግዚአብሔር ሰላም ይስጣችሁ። እና እንደዚህ አይነት ነገር ስላለ አይ እንዲህ አለኝ እኮ እኔን አልረዳን ብሎ ግን ቀጥሎ ወገሬ ይረዳ ሲሉ ሰማው እና እንዴ ከዚህ ሁሉ ለምን በቃ ለምን ሲሰቃ ብትወሳልኩኝ ማለት ነው እና ፕሊዝ በውስጥ የምታናግሩኝ ሰዎች በዚህ ጉዳይ እንዳታናግሩኝ። መንፈሳዊ ነገር፣ ትምህርት፣ ቃለ እግዚአብሔር ወንድማዊ እንዲው ምክር የምጠቅም ከሆንኩኝ ያነው እንጂ በተረፈ ሌላ ሌላ ነገር ከገንዘብ ጋር የተገናኘ ነገር እንዳታመጡብኝም እንዳታማክሩኝም ምንም እንዳትሉኝ። ገንዘብ የኃጢአት ሁሉ ስር ነው ይሏል መጽሐፍ ቅዱሱ። እና በጣም ደግሞ የምሸሸው ነገር ቢኖር ገንዘብና አድናቆት ሸሻለሁ። እኔ አልወድም፣ አልፈልግም። እኔ አድናቂ እንድትሆኑ አልፈልግም። የእኔ ተከታይ እንድትሆኑም አልፈልግም። ቤተክርስቲያን ብቻ ተመልከቱ፣ እንዳታደንቁኝ። እኔ ማን ነኝ? እኔ አንድ ኃጢአቱ የተሸፈነለት ጉዱ፣ ነውሩ፣ በደሉ የተሸፈነለት አንድ ደካማ ከእናንተ በጣም በብዙ ኃጢአት ውስጥ የምጨማለቅ ሰው ነኝ። ስለዚህ በቃ ይሄ አድናቆት እና ገንዘብ በጣም የሚሸሸው ነገር ነው። ገንዘብ የሚባል ነገር እንዳታነካኩኝ፣ አድናቆትም እንዳሰጡኝ። በቃ ዝም ብላችሁ ጸልዩልኝ። አለቀ፣ በቂ ነው። ይሄ ከበቂ በላይ እና እንደሱ ይሻላል እላችኋለሁ። ወትና ወንድሞቼ ዛሬ ሚስጥር አስወጣችሁኝ። ቲጂ በቃ እፎ አልከፈተም። እና ወንድሜ ፈሎ አድርግ ያለው ሻይ ለሚካኤል አይ እኔ አመሰግናለሁ። በነገራችን ላይ እዚህ ህዝብ ባለበት ላይ ስለ ራስ ግል ህይወት መናገር ብዙም ከከንፈር መምጠት በስተቀር እንትን ጥሩ ነገር አላገኝበትም ብዬ ስላሰብኩ ነው። በውስጥ ማውረት ያለብኝም ለዛ ነው። ስለ ራሴ ግል ህይወት ከመንፈሳዊ ህይወት የራኩበት እንደገና ደግሞ ወደ ቀድሞ ቦታ የመመለስ ስላልቻልኩኝ እጅግ በጣም ማለት በራሴም ድክመት፣ ነገር ግን እግዚአብሔር ሁሌም እጆቹን ዘርግቶ እየጠራኝ ሳለ ነገር ግን እኔ ቢኝ ያልኩበት እጅግ በጣም ብቻ በግል ባወራ ይሻላል ያልኩት ለዚያ ነው። ወንድሜ በጣም ይቅርታ ጊዜያችሁን ወስድኩ። እግዚአብሔር ይስጥልኝ። እሺ፣ ወንድሜ ፎል አድርጌሃለሁ። አይዞ ምንም ችግር የለውም። አይዞ በርታ። ሁላችንም በድካም እናልፋለን። እግዚአብሔር ደግሞ ያግዘናል። አይዞ ይስተካከላል። ወንድም አለም እፎይ ገብቷል እያሉ ነው ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። እያንዳንዳችሁ የልቦናችሁን መሻት እግዚአብሔር ይፈጽምላችሁ በጎደላችሁ ነገር ይሙላላችሁ። ጭንቀታችሁን ያቅልላችሁ። ለሰው ብትናገሩት አያልቅም። እግዚአብሔር ግን ሁሉን አዋቂ ነው፣ ባወቀው ልክ ቀዳዳችሁን፣ ጉለታችሁን፣ ሸክማችሁን ሁሉ እግዚአብሔር ያራግፍላችሁ። ሰላም ይሁንላችሁ። ከዚህ ስትወጡ በረከት፣ ጸጋ፣ እርካታ፣ ደስታ፣ ሰላም ለእናንተ ለቤተሰቦቻችሁ፣ ባላችሁበት ቦታ ሁሉ ይሁንላችሁ። በመንፈሳዊ ህይወታችን እግዚአብሔር ያበርታን፣ በቤተክርስቲያናችን እግዚአብሔር ያበርታን። ለክቡር ስጋ ለክቡር ደሞ ያብቃን። ፍቅር ሰላም ይስጠን። ከድካም ወደ ብርታት ከወደቅንበት ተነስተን ወደ ነበረን መንፈሳዊ ብርታት ወደነበረን ሰላም ወደ ነበረን ደስታና ረፍት እንድንመለስ መንፈስ ቅዱስ እኔንም እናንተንም ይርዳን። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን።